ሲጀመር ማለት ነው አንተ ሳትሆን፣ ተንበርከከ ይቅርታ መጠየቅ ያለበት እሱ ነው። ምክንያቱም ትላንትና ያደረገውን ስህተት ማመን አለበት፣ ያጠፋውን ጥፋት አጥፍቻ ነው ከልቡ ተጸጽቶ ይቅርታ አድርግ። እሱ ስህተቱን ማመን አይፈልግም። ስለዚህ እሱ ማን ነው? አንተ ደግሞ ተንበርከከ ለእሱ ይቅርታ መጠየቅ ታረቁ ብለክ ማለት የለብም። ለምን? እች ልጅ ውስጧ ላይ ብዙ ህመም አለ፣ ብዙ ቁስል አለ፣ የልብ ስብራት አለ። ያን ደግሞ እንዴት አርጋ ነው የምትተወ እንድትተው? እንኳን ይቅርታ አርግልኝ ብሎ ስህተቱን አላመነም ማለት ነው። እና ታማኝ ነው ላልከው ደግሞ ታማኝነቱን ማሳየን እኮ በሚዲያ አየ ነው ታማኝነቱን ከሴት ጋር እየተላላጡ ከሴት ጋር። ስንት ባለ ትዳሮች አሉ፣ ይትበሩት ሚስቶቻቸው መሸቀያ ያደርገዋቸዋል? አላደረጓቸውም። እሱ ግን ሚስቱን የዶራል መሸቀያን፣ ያን ያደረጋት ሚዲያ ላይ ማለት ነው። ማንም ሴት ታዋቂ ልትሆን ትፈልጋለች፣ ግን በዚህ ልክ አይደለም። በዚህ ልክ እየተሳሳመ፣ በዚህ ልክ እየተለጣጠፈ፣ በዚህ ልክ ሚስቱን እያሰደበ አይደለም። ሚዲያ ሰውን ታዋቂ የሚያደርገው ማለት ነው። በሚስቱ እየሸቀለ አይደለም ታዋቂ የሚያደርገው እና ደግሞ ሩታ ብዙ እመም ደርሶባታል። ዛሬ ላይ ታረቂ፣ እኔ በረራ አለብኝ፣ ሊሄድ ነው ምናምን። አንተ በረራ ስላለብ እሷ ደግሞ ህይወቷን አደጋ ላይ ማድረግ የለባትም አንተ ስለምትሄድ የእሱ ጓደኛ ስሎ እንዲታረቁ ትፈልጋለህ። በእርግጥ ማንም እንዳይታረቁ የማይፈልግ የለም፣ ግን እሱ ለምን ይቅርታ አይጠይቃትም? ተንበርክኮ ትላንትና ያጠፋው ጥፋት አለ እርጉዝ እያለች ያንን እንኳን ሸፋፍኑን ያለፈው፣ ለምን ይቅርታ አይጠይቃትም? እሱ ማን ነው እሱም እኔ ስህተቱን የማያምን ሰው እኔ በጣም ነው የሚገርመኝ። አብርሽ ደግሞ እኔ ሰው የሚለኝን አልሰማም ያልከው ሰው የሚልን ብትሰማ እኮ እዚህ ሁሉ ነገር ውስጥ ላ አልገባ። ከአንተ ሰው የሚልን አልሰማም ምክንያቱም ድንጋይ ስለሆንክ ማለት ነው። ድንጋይ እኮ ያው ሰው የሚለውን አይሰማም። አንተም ደግሞ እንደዛ ስለሆንክ፣ ድንጋይ ባትሆን ኖሮ ሚስትክ እያለች ከሌላ ሴት ጋር እርጉዝ ሚስትክ እያለች ከሌላ ሴት ጋር ተለጣጥፈክ እየተሳሳምክ ባልመጣክ ነበር። ዛሬ ላይ ደግሞ ያንን ተወውና ወደኋላ ልጅቷ ይቅርታ ታርግልኝ ካልክ አንተ ተንበርክከክ፣ ይቅርታ አድርግልኝ ትላንት አትፍቻለሁ እንዲህ እንዲያርግሽ አለው ብለህ ያን ይቅርታ አድርግልኝ ብለ ይቅርታ እንድትቀበለ ትችላለች። ሚስትህ ናት። ግን አንተ ይቅርታ አድርግልኝ ሳትል ሰው እየላክ መልእክት እየላክ እያሰደብካት በውሸማክ እንዴት ነው ይቅርታ የምታደረግልቅ? ሰው ያላትን ትሰማለች። እሷን ለማስጠቀር እውነትን ነው አንተ አትሰማም። አንተ ነህ እኮ ይህን ሁሉ የምታደርገው። ሰው ያላትን መሰምታ ሳይሆን ቪዲዮ የምትለቀውን አይታ ነው። ኮሜንታተሮች ምናም ምጽፉት ላልከው ደግሞ አንተ እኛ የምናየውን ነው እሱ የሚሰራውን ነገር አይተን ነው የምንጽፈውን

እሷ ላይ ሌላ ነገር እንዲፈጠር ምናምን አይደለም። ማንም እሷ ላይ ሌላ ነገር እንዲፈጠር አይጽፍም። እሱ የሚሰራውን ስራ እሱ ካላፈረበት እኛ ደግሞ በምንጽፈው ለምን እናፍራለን? በነገራችን የመጥፎ ነገር ከሚጽፉት እኩል አይደለውም። ግን እኔ ጥሩ ሆነው ሲመጡ ነው ኮሜንት ራሱ የምጽፈው። እና ኮሜንታተሮች ደግሞ ታረቁ ታረቁ የምትሉት እሱ ስለተንበርክ አብርሽ፣ ለምንድነው ይቅርታማ አይጠይቃት? በቃ አብርሽ ነው ይቅርታ ተንበርክ። እኮ ይቅርታ ወርቅ መኪና ምናምን ይቅርና፣ ለምን ክብር አይሰጣትም? ለሚስቱ ለምን አያስከብራትም? ለምን ይቅርታ ራሱ አይጠይቃትም? ትላንት አትፍቻለሁ ትላንት በድየሻለሁ፣ ትላንት እንደዚህ አድርጌሻለሁ ብሎ ተጸጽቶ ለምንድን ነው ሚስቱን ይቅርታ ማይሰጣት? ለምንድን ነው እግሯ ላይ ወድቆ ይቅርታ ማይጠቃት? ትዳሩን የሚፈልግ ከሆነ። ሁለተኛ ነገር፣ ትዳሩን እንደሚፈልግ ከሆነ ኬርሜላ መራቅ አለበት ማለት ነው። ኬርሜላ ካራቅ ደግሞ እሷ የእርሜላን አትፈልግም። እኔ ባልየው ነገር ካልፈለገ መራቅ አለብኝ። ገባችሁ? እሱ ደግሞ ሚስቱ ማትፈልግ ከሆነ መራቅ አለበት። ከእሷ ጋር ሆኖ እንዴት ነው የሚሆነው? አንተ ራስቅ እንዴ! ከእሷ እንዲርቅ ማድረግ ያለበት እኮ እሱ ነው። ዛሬ ሁለቱ ሰላም ሆኑ ሲባል ነገ ትመጣለች፣ ሐኪም ቤት ገባው ትላለች፣ እሱ ይሄዳል፣ እሹሹ ይላታል ማለት ነው ውሽማውን። ስለዚህ እንዴት ነው የሚታረቁት? እኔ ግራ የሚገባ እንዴት ነው ተመልሳ ወደዚያ ሕይወት። ልጅሽ ልጅሽ የምትሏት ደግሞ ማለት ነው ልጁ በድሉ ያድጋል። አቢብቲ ለልጇ ብላ ትቃጣል እንዴ? ለልጇ ብላ እየነደደች ትኑር? እንዴት ነው የምታስብት? እኔ እኮ ድሮ ድሮ ቀረ። ለልጄ ብዬ እንዲተቃጠልኩ፣ ለልጄ ብዬ እንደዚ ሆንኩ፣ ድሮ ቀረ ዛሬ በሰለጠነበት ዘመን ላይ ለልጇ ብላ ልጇን ታሳድጋለች። ልጁን ማየት ይችላል። ልጁን ወስዶ ማዝናናት ይችላል። እንደፈለገ ማድረግ ትችላል። ግን እዚህ ጋር እንደጂ ተቃጠይ ለልጅሽ ብለሽ ወይም ሙቺ ማለት አንችልም። እሷ ልቧን ራሷ ታዳምጠው ልቧን ራሷ ትየው ማለት ነው። እኔ አይታረቁ አልልም። ግን አብርሽ ለምንድነው ይቅርታ ማይጠይቃት? ለምን ሰው ይጠይቃታል ይቅርታ? ተንበርክኮ ወድቆ ይቅርታ መጠየቅ ያለበት አብርሽ ነው፣ እንደኔ ሐሳብ ለምን በእርግዝና ወቅት ያደረጋት ነገር አለ። እርጉዞና ሚስቱ ከሌላ ሴት ጋር እየተላለጠ እኮ ተስፋ የሚያስቆርጥ ነው። እንደውም ሩታ ጀግና ናት። ሌላ ሴት ብትሆን ራሷንም ልጇንም ለማጥፋት ትሞክር ነበር። ገባችሁ? እሷ ግን ምኖርለት ሰው አለ ብላ ልጇን ደግሞ ታሳድጋለች። እርግጠኛ ነኝ፣ እኔ በሩታ በጣም እርግጠኛ ነኝ። ጀግና ሴት ስለሆነች ማለት ነው። ስለዚህ እናንተ ኮሜንታተሮችም ታረቂ ታረቂ፣ ምን አድርጎላት ነው? ይቅርታ እንኳን በስነ ስርዓት እኮ ይቅርታ አልጠይቃትም። ምን ሆናችሁ ነው? የምሬ ነው። እኔ አትፍቼ ብሻለሁ፣ እኔ እንደዚህ አድርጌ ብሻለሁ፣ ይቅርታ አድርጊልኝ። እቺጅ ልቧ እንዲራራለት እንኳን ያደረገው ምንም ነገር የለም። የሰውን ልጅ ልንገራቸው፣ የልብን ስብራት መኪና አይጠግነውም። የልብን ስብራት እንትን አይጠግነውም ወርቅ አይጠግነውም። ስለዚህ የልጅቷን ስብራ ደግሞ ወርቅ፣ ይቅርታው ግን ሊጠግናት ይችላል። መጸጸቱ ሊጠግናት ይችላል። መጸጸቱ ሊመልሳት ይችላል። ገባችሁ? ግን እሱ ይቅርታ ለመጠየቅ እሷ እሺ ካለች እኔ እዚህ አካባቢ ነ ምናምን እንዳትገባ። እሷን መጥፎ ለማድረግ እሷን ለማስጠቁር የፈለገ ነገር ብትናገር ደግሞ ማንም አይጠላትም ሮታን እርግጠኛ ሆኜ ነው የምነግር ምክንያቱም እኛ የምናየውን ነው እንጂ አንተ ባፍክ ያወራውን አይደለም። እዚህ ጋር እያየን ያለነውን ነው። አንተ ኬርሜላ ካራክ ትዳርን ደግሞ እየመጠበት ትዳርን ብትፈልገው ኖሮ አንተ ኬርሜላ ትርቃለህ። ትዳርን ብትፈልገው ኖሮ ተንበርክከ እኔ አትፍቻ ያለው በላ ይቅርታ ጠይቃታለ። ግን አንተ ያንን እያደረግከ አይደለም። ስለዚህ ዛሬ ላይ እሱ ተንበርክኮ ቢያስታርቃችሁ እንኳን መቼም ሰላም አትሆኑም። ለምን አንተ ባሪክ ስለማይስተካከል ድንጋይ ነኝ ብለሃል ራስክ፣ ማለት ነው። ለምን ሰው ሚልን፣ ሰው ሚመክርን፣ ሰው የሚያወራን ነገር ካልሰማክ አንተ መቼም ማየም ማትለወጥ ሰው ነህ። ሌላም ሴት ነገ ትመጣለች። ታዋቂ ከሆነ ግዴታ መለጣጠፍ አለብን። እንደ ቂጣችሁን ተለጣጥፋችሁ እየተሳሳማችሁ መምጣት አለባችሁ እንዴ? ባለ ትዳር ከሆነ ትዳር እኮ የተከበረ ነው። ትዳራችሁን እቃቃ ጨዋታ አታርጉት። ትዳር ባለ ትዳር ካሉናችሁ ደግሞ ንገሩን። እኛም ደግሞ ያው ባለትዳር አይደሉም ብለን እንመን እንዳንን እንዳንናገራችሁ ማለት ነው። ኮሜንታተሮቹ መጥፎም ኮሜንት ይሁኑ የሚሰድቧችሁም ሊሆን ይችላል። ለሩታዩ ነገር የሚሏት ሊሆን ይችላል። አይናገሩም እውነቱን ከተናገራችሁ ማለት ነው። ስለዚህ ሩታኔ ትክክል ናት ብዬ ነው የማስበው፣ የተናገረችው ነገር አንዳንድ ጊዜ ሚዲያ ላይ ማይወጣ ብዙ ነገር አለ ማለት ነው። እና አንዳንድ ነገር ነው የሚወጣው። ስለዚህ አብርሽ ራስን ለመቀየር ሞክር። የሰው የሚመክርን ነገር ሰው የሚመክርን ነገር ጥሩ ጎኑን ወስደ መጥፎ ጎኑን መተዋል። ሰው የሚለኝን አልሰማም፣ ለአንተ እንትን መሰለክ እንዴ? እንደ ሀሳብ ልጁ የመጣበት ነገር እኔ አልቃወምም፣ ግን ደግሞ እሷን ደግሞ እንትን ማለት አለብን መረዳት አለብህ ማለት ነው። እዚህ ጋ አብርሽ ማን ነው ምንድን ነው፣ ለሚስቱ ክብር መስጠት የለበትም? ትዳሩን ለትዳሩ ታማኝ ነው ላልከው፣ ደግሞ አይተናል ታማኝነቱን። ሚዲያ ላይ ባልሆነ መንገድ ባለትዳር ብዙ ባለትዳር ዩቱበሮች አሉ፣ ግን ትዳራቸውን አክብረው አስከብረው ነው የሚሰሩት ማለት ነው። ብዙ እንደ አብርሽ ማለት ነው በጣም ታዋቂ ባለትዳሮች አሉ ማውቃቸው፣ ብዙዎቻችሁም ታውቃላችሁ፣ ግን የአብርሽ ትዳር እንዴት ነው? አብርሽ አስር ሴት የሚያተረማምሰው የትኛውም ሴት አብርሽ አብረን ቪዲዮ እንስራ መስራት መስራት ነው። ግን እንዲህ ተለጣጥፎ ባለትዳር ወንድ ያረገዘችን ሴት ትቶ የወለደችን ሴት ትቶ ከሴት ጋር መለጣጠፍ፣ ታመመችብኝ ብሎ መሮጥ፣ ልትታነቅብኝ ነው ብሎ መሄድ ይ ለእኔ ፌር አይደለም። አንድ ባለትዳር ወንድ ገደብ አለው፣ ገባችሁ? ሚስትም ገደብ አላት። በቃ ከምታደርገው ነገር ገደብ አለው። ሁሉም ነገር ትዳር ውስጥ ስትገቡ ገደብ አለው። የትኛውም ነገር ማለት ነው። ገደባችሁን ጠብቃችሁ ነው እህቴ ብለሽ እንኳን ብቲ ጓደኛዬ ብለሽ እንኳን ብቲ። ይሄ አለ አይደል፣ የፍቅር እንትን ውስጥ ገብተሽ እንዲህ ተመሳጠሽ ነው። ምንድን ነው የሚባለው? እንዲህ ምስጥ ብላችሁ ምናምን እንደዚህ ፎቶ መልቀቅ፣ እንዲህ ተጠባብቃችሁ ፎቶ መልቀቅ፣ ቪዲዮ መስራት ምናምን እየተሳሳማችሁ፣ ይሄ ታድያ ፌር ነው ትላላችሁ? ፌር አይደለም። አንተ ራስህ እስኪ ለምሳሌ ከአንተ በፊት ሊሆን ይችላል ቪዲዮ፣ አንተ ሰዓት መጣ በፊት ሊሆን ይችላል ቪዲዮ የተለቀቀው፣ ማለት ቪዲዮ መለስ ብለ አብርሽ ቤት ማለት ነው። ኤርሜላና አብርሽ ምን እንዳደረጉ ሩት አርጉ ዞና ምን እየሰሩ እንደነበረ መለስ ብለክ ማየት ትችላለክ ማለት ነው። እኔ አትታረቁ አይደለም ግን፣ አብርሽ አሁንም ማለት ነው ይቅርታ መጠየቅ አለበት ተንበርክቆ። የሰውን ልጅ ገንዘብ ልቧን አይጠግነውም ገንዘብ ወርቅ ምናምን ቁሳቁስ እየተሰበረን ልቧ አይጠግንም። ምናልባት ካገኘው በይቅርታ የሰው ልጅ ይቅርታ ከምንም በላይ ነው። ይቅርታ ማድረግ ትልቅነት ነው ነው ማለት ነው። ይቅርታ መጠየቅም እንደዛው። ግን አንተ ያኛው ትልቅነት አንተ የሚታይህ ይቅርታ ለመጠየቅህና ሰውን ማንቋሸሽ ሚስትን ማንቋሸሽ ነው ለአንተ ትልቅነት ማለት እና ራስ ክብርን